ሰላም ሰላም ወዶቼ እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በሰላም ተስፋዬ ዙሪያ ነው የምንነጋገረው ማለት ነው። ሰላም ተስፋዬ እንግዲህ እንደምታውቁት በጣም ጎበዝ አክተር ናትኝ ፊልም ቆንጆ ቆንጆ ፊልሞች ሰርታለች። ከታዋቂ አክተሮች ጋራ ሰርታለች። በጣም ጎበዝ ናት። በጣም ቆንጅዬ ናትኝ ያው እንደምታውቁት ደግሞ ባለትዳር ነበረች ባሏ እንግዲህ በፎቶ ላይ እንደምታዩት ነው። አብዛኞቻችሁ ታቋታላችሁ፣ እናውቃታለን። ግን እኔ ግርም ያለኝ የሰሞኑ ግርግር ነው። የሰሞኑ ግርግር አልገረማችሁም ወይ? በየቲክቶኩ ብትገቡ፣ በየፌስቡኩ አጠቃላይ ሶሻል ሚዲያ ላይ ከሆነ ልጅ ጋር ታይታ በቃ ልታገባ ነው፣ ልታገባ ነው። ባሏ ሳያገባ እሷ ቀድማ ልታገባ ነው። ለምን፣ ለምንድን ነው የምታገባው ባሏ ከሌላ ሴት ጋር ሳይታይ እሷ በቃ እንደው ሴት ልጅ ስትንዘላዘላለች ምናምን እያሉ ቡጭቅጭቅ እያደረጓት ነው። ለምን አላቅም ለምን አላቅም እንዴ! መብቷ እኮ ነው፣ መብቷ ነው። አሁን ታገባዋለች የተባለው ልጅ ይሄ ነው እንግዲህ ይሄ ነው፣ ባሏ ነው የተባለው እና ልታገባው ልታገባው ነው የተባለው ልጅ እንግዲህ አሁን እንዳያችሁት ነው ማለት ነው። መብቷ እኮ ነው። ይሄ ያለፈ ሕይወት ነው ግዴታ በሰርግ ድል ባለ ሰርግ ስላገባች አይደለም፣ ዘመድ ወዳጅ ጓደኛ ምናምን ተሰብስቦ ስለዳራት አይደለም። እንግዲህ ይሆናል ብላ ሞከረችው፣ የልጇም አባት ቢሆን ይሆናል ብሎ ሞከሩት። ተጋቡ፣ በሰርግ በጣም በሚያምር ሰርግ የፎቶቸውን እንደምታዩት በዚህ መልኩ ነበር የተጋቡት። ከዛም በቃ ቆንጆ የልጅ ወለዱ፣ እግዚአብሔር ይመስገን። ከዛ እነሱ እንዳሰቡት አልሆነላቸውም እና ተለያዩ ምን ማድረግ ይቻላል። ከተለያዩ እሺ፣ ያው ለመታረቅ ብዙ እንደሞከሩ የሆነ ሚዲያ ላይ ስትናገር ሰምቻታለሁ ማለት ነው እና ምንድን ነው እኔ በጣም የምት የሚቦጭቋት ደግሞ ግርም የሚለኝ ሶሻል ሚዲያ ላይ እያሉ ለምሳሌ ሊያ አሁን ሊያ ሊያ ሾ አግብታለች፣ እሱ አግብታ ነበረ ወልዳለች፣ ግን ተለያይታለች። ወንድ የሚባል በህይወት ያላስገባም እያለች ነው፣ ግን ሌሎቹን ቡጭቅጭቅ ነው የምታደርጋቸው በቃ ሰላም ተስፋዬ ከወንድ ጋር ታየች እየተሳሳሙ አየሁኝ ብላ ቲክቶክ ላይ በቲክቶክም በዩቱብም ላይቭ ላይ ገብታ በጣም ስትናገራት ነበረ፣ ማለት ነው። ከሊያሾም በላይ ደግሞ ሌሎች ልጆችም እንደዚህ በግሩፕ ግሩፕ ከፍተው በጣም እየሰደቧት ነበረ። ለምንድን ነው የሚሰድቧት? ነው እንዲህ፣ ህይወት ይቀጥላል እኮ ከመጀመሪያ የትዳር አጋሯ ጋር አልተስማማችሁም፣ ተለያዩ። ሌላ እንግዲህ ግዴታ ለልጇ ደግሞ ወንድም እህት ያስፈልጋል። በአንድ ልጅ ብቻ ለምን ትቀራለች? ስለዚህ ይሄ ልጅ አሁን አብሯት የታየው ልጅ ፍቅረኛዋ ሊሆን ይችላል፣ ላይሆንም ይችላል። ግን የእኛ ሰው ለምንድን ነው በዚህ ልክ አብሶ ታዋቂ አርቲስቶች ላይ አርቲስቶች ሆኑ አይሆኑ ብቻ ታዋቂ የሆኑ ሰዎችን እንደዚህ ቡጭቅጭቅ የሚያደርጓቸው ለምን እንደሆነ አላቅም እውነት ለመናገር እና እኔ ሰላም ተስፋዬን በጣም ነው የምወዳት። ፊልሞቿን በጣም ነው የማየው የነበረው በፊት ማለት ነው ኢትዮጵያ እያለሁኝ እና በጣም ያሳዝናል። አያሳዝንም ወይ ውዶቼ? ለማለት ያክል ነው እኔ እኔ በጣም ስለገረመኝ ነው በቃ እነዚህ ታዋቂ ታዋቂ የሆኑ ቲክቶከሮች ተሰብስበው በቃ ሀሜት ወሬ እንዴት አገባች ባሏ ሳያገባ እንዴት አገባች ምን አገባችሁ ምን አገባችሁ መብቷ ነው እንደፈለገች የመሆን መብቷ ነው እንዴ ኑሯን የምታውቀው እሷ ናትኝ በቃ አሁን ልጄ ትንሽ ከፍ ብሎልኛል አድጎልኛል እንግዲህ ከበፊት ባሌ ጋር አልተስማማሁም ስለዚህ ሌላ ህይወት ደግሞ ልሞክር ብላ ከገባችበት ሰው ምን አገባው ነው አብሶ ደግሞ ሴቶች ሴቶች አብሶ እንዴ በዚህ እድሜዋ ልታገባ ነው የምትልም ልጅ ነበረች። እኔ ግርም ብሎኝ በቃ በቃ አንዲት ሴት ከትዳሯ ከተለያየች በኋላ ማግባት የለባትም ነው የምትሉት ወይስ ምንድን ነው ነገራችሁ? እኔ ግራ ስለገባኝ ነው። ኧረ በስመ አብ። አብሶ ሴቶች ሴቶች ሴት ሁነው እኔ አግብቼ ከወለድኩኝ ሌላ ወንድ አልፈልግም፣ እኔ ወንድ አልፈልግም። በቃ እሷ ከፈለገችስ እሺ፣ እሷ ከፈለገች ምንድን ነው ማድረግ የሚቻለው እንደ እኔ አሁን አግብቼ እፈትቼ ከዛ ሌላ ወንድ ማግባት ብፈልግ መብቴ እኮ ነው። ሁላችሁም ሴቶችም ሆናችሁ ወንዶች፣ በቃ መስማማት ካልተቻለ ባለትዳሮችም ሆናችሁ ፍቅረኛሞችም ሆናችሁ መግባባት ካልተቻለ በሰላም ተለያይቶ ሌላ እንግዲህ መሞከር ነው። እንግዲህ መሞከር ነው። ይሆናል፣ ሊሆንም ላይሆንም ይችላል። ግን መሞከር ጥሩ ነው። እሷ ደግሞ ጥሩ ላይ ነው ያለችው። እርዱኝ ብላ አልለመነችም። በራሷን የምትንቀሳቀሰው በጣም ጎበዝ ናት። ልጇን ተንከባክባን የምትይዘው እናቷን በቃ ግርም የሚለኝ የእኛ ሰው ሰው ሲያልፍለት አይወድም። አብሶ አንዲት ሴት ከብዙ ችግር በኋላ ጠንካራ ሆነ ስትታይ ለምንድን ነው የምትታማው? ነው እኔ ግራ የሚገባኝ ነገር። አሁን ሰሞኑን እኔ የሰላም ተስፋዬን በየግሩፑ ብታዩ በቃ እሷን ነው በቃ። እና ደግሞ እንትና ቤቢ የዳግማዊ ባል ቤቢ ነው ስሙ ሳምሶም ታደሰ ማለት ነው። እሱንም እንደዛው አሜሪካ ሄዶ አገባ ብለው ቦጨቅጨቅጨቅጨቅ ያደርጉታል። እንዲ ልጅ እኮ ማለት ባለትዳር ተለያይቶ ማለት ልጅ ልጅ ወልዳሉ። ልጆቻቸውን አንድ ላይ እኮ ማሳደግ ይችላሉ ማለት ያው በሰላም በፍቅር ማለት ነው። አንዳንዶቹ አለው አይደለም እንዴ እንዴት ነው? እንኳንስ ትዳር ውስጥ ገብተው ልጅ ወልደው ይቅርና እንዲሁ ፍቅረኛ ሞቹ ነው እንኳ ተለያይተው፣ ሴቷን ፍቅረኛው እንግዲህ፣ ተለያይተዋል እኮ ከሌላ ወንድ ጋር ካያት በቃ አካኪ ዘራፍ የሚል ወንድ እኮ አለ። ከኔ ጋር ከተለያየች ከሌላ ወንድ ጋር መሆን አትችም ብሎ ማለት ነው። አብሶ የእኛ ሀገር ወንዶችማ ወይ ወይ ወይ ወይ ልቦና ይስጣችሁ። እውነት ሁሉንም ማለት አይቻልም፣ ግን አብዛኞቹ በቃ ኔ ፍቅረኛ ነሽ፣ ከሌላ ወንድ ጋር እንዳይሽ አልፈልግም እኔን ካየሽኝ መቶ ሜትር ርቅ ራቂ ምናምን የሚሉ በጣም ብዙ ወንዶች አሉ። በጣም እኮ ከባድ ነው እውነት በቃ ሴት ልጅ ትሬት አያደርጉም ምናምን አብዙ አብዛኞቹ አብዛኞቹ እኛ ገር ላይ ትዳር እየበረከተ አይደለም በቃ ትዳር እያላቸው አንድ ቤት ሆነው አንድ ጣራ ስር ሆነው ልጅ ወልደው አለባበሰሽ አላማረኝም ብለው እኮ ትተው የሚሄዱ ወንዶች አሉ አይገርማችሁም ግርም ድንቅ አይላችሁም እንዴ የእኛ አገር ወንዶች ብትስተካከሉ ጥሩ ነው በዚሁ አጋጣሚ ማለት ነው እና ወደ ሰላም እየስመጣ እንዴት እንደሚያምሩ እዩዋቸው። አንድ ላይ ቢሆኑ ያምሩ ነበረ፣ ግን ምን ዋጋለው አልሆነም። እንግዲህ ያላስማማቸው አንድ ነገር ቢኖር ነው የተለያዩት። ስለዚህ ሰው ምን አገባው ነው። እኔ ደግሞ ግርም የሚለኝ ከእነዚህ ማለት ሰላምን ከሚያሙት ሰዎች በላይ ደግሞ ኮሜንታተሮች፣ ከስር ኮሜንት የሚሰጡ ልጆች፣ ኧረ በስመ አብ! በጣም እኮ ጉድ ነው፣ እውነት ነው። ወንዱ ሳያገባ ሴቷ ቀድማ ልታገባ ነው። ሴት ልጅ ስትንቀለቀል ጥሩ አይሆንም። ሴት ልጅ በቃ ወደ እንዴት ነው ወደዚያ ወደዚያ ስትል አያምርባትም። ስትር ማለት አለባት። በቃ አግብታ ከወለደች ከተፋታች፣ አርፋ ልጇን ብታሳድግ ነው የሚሻለው፣ ምናምን የሚሉ በጣም ብዙ ኮሜንታተሮች አይቻለሁኝ እና ከዛ ደግሞ ዋናዎቹ ሀሜተኞች ደግሞ እነዚህ ናቸው፣ ሊያ እና ጂጂ። እኔ ግርም ይሉኛል፣ እውነት ለመናገር ሁለቱ ማለት ነው። ሁለቱም አሁን ጂጂ የልጅ ልጅ አይታለች፣ ግን በቃ በቃ የልጅ ልጅ አየችም አይመስላትም። ከዛም ከዚህም ከዛም ከዚህም ታማታለች፣ ከአንዱ ጋር ትጣላለች፣ ከአንዱ ጋር ትታረቃለች ምናምን። ሊያ ሊያን ያው እንደምታውቋት ነው ሁሉንም እንዳባላች እንደቦጨቀች አንዱን ከአንዱ እንዳጣላች እንዳማች ነው። እና እኔ እነዚህ ሰዎች ከሶሻል ሚዲያ ሶሻል ሚዲያ ላይ ባይወጡ ባይነኝ ነኝ ባጭሩ፣ ማለት ነው የምነግራችሁ ነገር። በተረፈ ሴቶችዬ ልብ ግዙ፣ እውነት እውነት ነው የምላችሁ፣ አብሶ ግሩፕ ይዛችሁ የምታሙ ሰዎች፣ የወለዳችሁ ልትኖሩ ትችላላችሁ፣ በትዳር ውስጥ ያላችሁ ልትኖሩ ትችላላችሁ፣ ገና ያላገባችሁም ልትኖሩ ትችላላችሁ። አትፍረዱ በሰው ህይወት እንዲህ እኔ ምን ላይ ነን ብለን እናስበው። አብዛኞቻችን በቃ ስደት ላይ ኮነን ልጅ ሌለናለን አለን ግብታችሁ የመጣችኋላችሁ ባላችሁ እዛ ምንን እያደረገ እንደሆነ አታቁም። የእኔ ባል ታማኝ ነው፣ የእኔ ፍቅረኛ ቀኑ ሙሉ ነው የሚያወራኝ ትትትትት የምትሉ በጣም ብዙ ናችሁ። ስለዚህ ተጠንቀቁ ለማለት ያክል ነው። ሴት ልጅ ሆናችሁ ደግሞ በሴት ልጅ አትፍረዱ እና ደግሞ እንኳንስ ሰላም ተስፋዬ ይቅርና እንኳን ሰላም ተስፋዬ ይቅርና ታዋቂዋ ቆንጆዋ ጠንካራዋ ሰራተኛ ይቅርና እንዴ በዛ ላይ በእድሜም ገና ናትኝ እርግጠኛ ነኝ ሰላሳ ራሷ አይሞላትም። ይኸው ጂጂኪያ እንኳን ሆዴን በስንት አመቷ ነው ያገባችው? እንግዲ አርባ ምናምን አርባ ስድስት እና አርባ ሰባት አመት ስትል ነበረ እድሜዋ ማለት ነው። በአርባ ስድስት አመቷ የሀያ ሰባት አመት ጎረምሳ ነው ያገባችው። ግን ደግሞ ዙራ ሰውን ታማለች። ስለዚህ በዚሁ አጋጣሚ ግን የጂጂ ክያን ያክል ሞራል ያለው ሰው አለ እውነት? እኔ እኔ ስንት አመት ሆነ ግን ሀያ? ወይ ጉድ! ወይ ጉድ! ሰላሳ ልደፍን ነው እኮኔ እራሱ እውነት። ምኑንም ሳልይዘው ይኸው ሰላሳ ልደፍን ነው። ሰው አግብቶ ወልዶ ተፋትቶ ሌላ ሊያገባ ነው። እኔ ራሱ ወደ ሀሜት ገባሁ እኮ ጉድ እኮ ነው። እና ለማንኛውም ሴት ሆናችሁ በሴት አትፍረዱ፣ ላችኋለሁ ውዶች። እያብዙ የምታሽቃብጡ ሰላም ተስፋዬ ልታገባ ነው፣ እከሌ ልታገባ ነው ምናምን የምትሉ ሰዎች ለራሳችሁ ኑሩ ነው የምላችሁ። እኔማ እና ግን ውዶቼ ለምንድነው ሰብስክራይብ የማታደርጉኝ ግን? ለምንድን ነው ወይኔ ጅጅክ እያስታምሪዋት ደግሞ እዚህ ጋር ሌላ ትኩሳት። ኧረ በተራ በተራ በተራ አድርጉት። እውነት እኮ ነው። ሰሞኑን እውነት ዮኒማኛና ሊያ ሲታረቁ ጂጂ ኪያ እና ቤታዩ ታረቁ። የማይታሰብ እንደው እንደው እንደው የሁለቱ መታረቅማ። ቆይ ሌላ ቪዲዮ እሰራበታለሁ። ሌላ ቪዲዮ ነው የምሰራበት። ጉድ ጉድ ጉድ ጉድ ጉድ። ቤታዩና ጂጂ ኪያ ታረቁ፣ ተሞጋገሱ ከዛ ጂጂ ማለት ነው ለቤታዩ ልብ ቅርጽ ላክችላት። ይሄ እማ የሚለውን ይሄ ቲክቶክ ጊፍት የምትሰጠው የምትሳመው ልብ አለች አለ እሷን። ከዛ ጂጂ ክያ ቤታዩን መከረቻት ምናምን እኔ ባንቺ እድሜ እንደዚህ እንደዚህ ነበርኩ ምናምን ምናምን ብላ መከረቻት። እና ደግሞ እዚህጋ ሌላ ትኩሳት የተባለው ለዛ ነው። ከዛ ጂጂ ከቤታዮ ጋር ስትታረቅ ጂጂ ክያ ከቤታዮ ጋር ስትታረቅ ከማን ጋር ብትጣላ ጥሩ ነው ጉዶች ከዮኒ ማኛ ጋር አይገርማችሁም? ግርም ድንቅ አይላችሁም ግን አይገርማችሁም ወይ እና በዚያው አጋጣሚ እስኪ ላይክ ሸር ሰብስክራይብ አድርጉ እውነት ይለፍልኝ ይሁኔም ስንት አመት ማዳም ቤት ነው ያለሁት ይለፍልኝ ልፍ ይበልልኝ እስኪ እንደው እንደ እንትና እንደ ሩታና እንደ አብርሽ ሰርጌን እዚህ ዱባይ ላይ ፏፈሽ ልበልበት እስኪ። ምናልባት ካገባው ማለት ነው፣ ካገባው እና ሰብስክራይብ አርጉ። ለምንድ ነው ማታረጉኝ? ግዴታ መሳደብ የሆነ ነገር የሆነ ነገር የማይሆን የማይሆን ነገር መናገር አለብኝ እንደ ግዴታ ግዴታ ግዴታ። እንዴ ወጥቼ ከማጥረግረግ በፊት አርጉኝ፣ ሸር አርጉ፣ ሰብስክራይብ አርጉ፣ ላይክ አድርጉ እና ሀገሬ ስገባ ደግሞ ቆንጆ ቆንጆ ቪዲዮ እሰራላችኋለሁ፣ ምናምን ብላችኋለሁ ውዶች። እና ግን ጂጂክ እያላማረባትን በዚ አጋጣሚ አምሮባታል እውነት ትንሽዬ ልጅ ሆነችብኝ። እኔ ጂጂ ስትደንሳይ እኔ ለራሴ ያፍራለሁ እውነት። እኔ እንኳን ሀያ ምናምን አመቴ በቃ ልደፍናት ነው እያልኳቸው ነው፣ ልደፍናት ነው እና እንደሷ መደነስ አልችልም። ወገቤና ወገቤ ተያይዟል። ጎንበስ ብዬ ቀና ማለት አልችልም። አይገርማችሁም ግርም ድንቅ አይላችሁም? ውዶቼ፣ እንደኔ ያላችሁ እንደኔ ያብሶ ማዳን ቤት የምትሰሩ ልጆች አይገርማችሁም ግን፣ ድንቅ አይላችሁም? ወይኔ ጉዴ ፈላ። ምን ተይዞ ጉዞ አሉ። ምንንም ገና ሳልይዘው ሳልቀምሰው ወገቤ ድርቅርቅ ብሎ ቁጭ ብሎላችኋል እላችኋለው። ግርም ብሎኝ ጉንጭን ነው እያወራኋችሁ ያለሁት። እና ሼር አድርጉ ላይክ አድርጉ፣ ከዛ ደግሞ ከስር የጓደኛዬ ዩቱብ አለና ሊንክ አስቀምጥላችኋለሁ። እየገባችሁ እሷን ሰብስክራይብ አድርጉልኝ። ጓደኛ እውነት አድርጉልኝ ብያልኩ ነው። እና እኔ በጂጂ እድሜ እኖር ይሆን ግን፣ እኖር ይሆን እላችኋለሁ። ባይ ባይ። እሺ ውዶቼ፣ ቻው።